በዋይት ሀውስ የተፈጸመው ጥቃት አሜሪካውያንን አስደንግጧል። ሁለት ዋይት ሀውስን ይጠብቁ የነበሩ ወታደሮች ላይ የተኩስ ሩምታ ተከፍቶ ክፉኛ መቁሰላቸውም ተሰምቷል። አጥቂው ከአፍጋኒስታን የመጣ ሰው መሆኑ ደግሞ ዶናልድ ትራምፕ ባይደንን ተጠያቂ እንዲያደርጉ ምክንያት ሆኗቸዋል። ከእንግዲህ ከአፍጋኒስታን ሰው እንዳታመጡብኝ ብለዋል ዶናልድ ትራምፕ። በዋሽንግተን ዲሲና አካባቢዋም ተጨማሪ ኃይል እንዲገባ ዶናልድ ትራምፕ የጦር ሚኒስትራቸውን አዘዋል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የዩክሬኑ ናቻቸውን ቮሎዲሚር ዜሌንስኪን አላገኛቸውም ማለታቸው በኪየቭና በብራሰልስ ዘንድ ድንጋጤን ፈጥሯል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ደግሞ ለኪየቭ ዋስትና የምንሰጣት የሰላም ስምምነት ከፈረመች ብቻ ነው፣ ይህ ካልሆነ ግን የደህንነት ዋስትና ጉዳይን አታስበው ብለዋል። የኔቶ ንጭንጭና ማጉረምረምም ቀጥሏል። የኔቶ ዋና ጸሐፊ እንዴት ዩክሬን እንዲህ አይነት በደል ይፈጸምባታል እያሉ ይገኛሉ። ዩክሬን የኔቶ አባል ትሁን አትሁን የሚለውን ጉዳይ ሩሲያ መወሰን የለባትም ብለዋል። የኔቶ ጸሐፊ በቀጣዮቹ ዓመታት ወደድንም ጠላንም ሩሲያ ጠላታችን ሆና ትቆያለች ብለዋል። እኒህ ዋና ጸሐፊ በሌላ በኩል የፔንታገን ባለስልጣናት ለአውሮፓ ሰዎች በማስረጃ አስደግፈው ያቀረቡት ነገር መነጋገሪያ ሆኗል። የሩሲያ ጦር እጅግ አደገኛ የሆኑ ሚሳኤሎችን በገፍ እያመረተና እያከማቸ ነው ብለዋል የፔንታገን ባለስልጣናት። ይህ ደግሞ ዩክሬንን ከነድራሿ ያጠፋታል ሲሉ ነው የአሜሪካ ጦር ሰዎች የአውሮፓ አቻዎቻቸውን እያስጠነቀቁ የሚገኙት። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ ላይክ፣ እና ሼር በማድረግ የተአማኒ የፈጣን እና የጥልቅ ዘገባዎች ቤተሰቡ ሁኑ ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። በዋይት ሀውስ ፊት ለፊት ነው አስደንጋጩ ጥቃት የተፈጸመው። ብሔራዊ ዘብ እየተባለ የሚጠራው ዋሽንግተንን እንዲሁም ሌሎች ከተሞችን በፌዴራል መንግስት ተልእኮ የሚጠብቀው ኃይል ድንገት ያልታሰበ ጥቃት ተፈጽሞበታል። በዋይት ሀውስ ፊት ለፊት መደበኛ የጥበቃ ስራቸውን እያከናወኑ የነበሩት ሁለቱ ስልጡን የአሜሪካ ወታደሮች ፍጹም ካልጠበቁት አቅጣጫ ተኩሱ ተከፈተባቸው። ተኩሱን የከፈተባቸው አንድ ከአፍጋኒስታን የመጣ ወጣት ነው። ይህ ወጣት በተከታታይ በሁለቱ ወታደሮች ላይ ተኩስ ከፍቶ ክፉኛ ቆሰላቸው። የተኩሱን ድምፅ የሰማው ሌላኛው የጸጥታ ባልደረባ ደግሞ ወደ ተኩሱ አቅጣጫ ፊቱን በማዞር እርሱም ያጸፋ መልስ ሰጠ። በመሃልም ተኳሹ ላይ ጥይት አርከፈከፈ። ሌሎች የጸጥታ ባልደረቦችም ማገዙት፣ እስከ አራት ጊዜ ድረስ ተመቷል የተባለው የአፍጋኒስታን ወጣት በቁጥጥር ስር ውሏል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በፍጥነት ነበር ይህ የሽብር ተግባር ነው ሲሉ ድርጊቱን ያወገዙት። ፕሬዝዳንቱ ጥቃቱ በሚፈጸምበት ሰዓት በዋሽንግተን ዲሲ አልነበሩም። ይልቁንም ፍሎሪዳ በሚገኘው ማራላጎ እየተባለ በሚጠራው የመዝናኛ ማዕከላቸው ውስጥ ነበሩ። ምክትል ፕሬዝዳንታቸው ጄዲ ቫንስም በኬንታኪ ወታደሮችን ሊያገኙ ሄደው ነበር። ተኩሱን ከፍቷል የተባለው ወጣት ከአፍጋኒስታን የመጣ ሲሆን ስሙ ረህማኑላህ ላካማል እንደሚባልም ተረጋግጧል። ከአፍጋኒስታንም ከሌላም አካባቢ የሚመጡ ጭራቆች እንዲህ አይነት ሁከት እንደሚፈጥሩ የታወቀ ነው። ጆ ባይደን የእስራህን ይስጥህ ብለዋል። ዶናልድ ትራምፕ በዘመነ ባይደን ከአፍጋኒስታን ከመጡ ሰዎች መካከል አንደኛው የሆነው ላካማል ጥቃቱን መፈጸሙ ተረጋግጧል። አሁን በቁጥጥር ስር የሚገኝ ሲሆን ከጸጥታ አካላት ጋር እያወራ እንዳልሆነም ታውቋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ይህን ተከትለው ከአፍጋኒስታን የሚመጡ ሰዎች ከእንግዲህ ወደ ሀገሪቱ ለጊዜያዊነት እንዳይገቡ ማገዳቸውም ታውቋል። ይህንንም በአደባባይ ተናግረውታል። የአሜሪካ የዜግነትና የኢሚግሬሽን አገልግሎትም የትዕዛዝ እንደተሰጠው ታውቋል። የኤፍቢአይ ዳይሬክተር ካሽ ፓቴልም በጉዳዩ ላይ ተቋማቸው ምርመራ መጀመሩን አረጋግጠዋል። ጥቃቱንም አደገኛ ጥፋት ሲሉ አውግዘውታል። አሁን በዋይት ሀውስ ዙሪያ ጥብቅ ጥበቃ እየተደረገ እንደሆነም ታውቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለጦር ሚኒስትራቸው ተጨማሪ ኃይል ወደ ዋሽንግተን ዲሲ አንቀሳቅስ ብለዋቸዋል። አምስት መቶና ከዚያ በላይ የሚሆኑ የብሔራዊ ዘብ አባላትን ወደ ስፍራው እንዲያንቀሳቅሱ ፒታክሴት መታዘዛቸውን እርሳቸውን በሰጡት መግለጫ አሳውቀዋል። በአራት ጥይት ተመትቶ በቁጥጥር ስር የዋለው የአፍጋኒስታኑ ተኳሽ በዶናልድ ትራምፕ እንስሳ ተብሎ የተገለጸ ሲሆን ይህ ሰው ፍርዱን ያገኛል ብለው የአሜሪካው ፕሬዝዳንት ለሕዝባቸው ቃል ገብተዋል። ጠባቂዎቻችንን፣ ወታደሮቻችንን፣ ሕግ አስከባሪዎቻችንን ፈጣሪ ይባርክ ሲሉም መልእክታቸውን አቅርበዋል። ትራምፕ፣ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስም ጥቃቱ ለተፈጸመባቸው ዜጎች ሁሉም እምነት ያለው ሰው ይጸልይ ሲሉ ጥሪ አቅርበዋል። ጥቃት የተፈጸመባቸው ሁለቱ የብሔራዊ ዘብ አባላት ሞተዋል ተብሎ የተነገረ ቢሆንም በኋላ ላይ በወጡ ሪፖርቶች ደግሞ ክፉኛ ቆሰሉ እንጂ አልሞቱም የሚሉ ሪፖርቶች ተደምጠዋል። የሁለቱ ጠባቂዎች ዕጣ ፈንታ ገና እንዳልለየለትም ታውቋል። በዋሽንግተን የሚገኘው የሮናልድ ሬገን አየር ማረፊያም ለጊዜው በረራዎች ተስተጓጉለውበት እንደነበር የፌዴራል አቪዬሽን ተቋም አሳውቋል። ዋሽንግተን ዲሲና አካባቢው በፖሊስ መኪኖች እንዲሁም በሰው ኃይል በፖሊስ መኪኖች እንዲሁም በጸጥታ አካላት እንደተሞላ ነው እየተነገረ የሚገኘው። በዋሽንግተን ዲሲና አካባቢዋ 2200 የብሔራዊ ዘባ አባላት እንደሚገኙ የቢቢሲ ዘገባ ያመለክታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋሽንግተን ዲሲ ከፍተኛ ወንጀል እየተፈጸመ ስለሆነ ጠበቅ ያለ ቁጥጥር ይደረግ ካሉ ሰንበት በት ብለዋል። በዚህም መሠረት ቁጥራቸው ከፍ ያሉ የብሔራዊ ዘብ አባላት በዋሽንግተን ዲሲ አካባቢ የጥበቃ ሥራ ሲያከናውኑ ይታያሉ። ምንም እንኳን ከአፍጋኒስታኑ ወጣት ሰለባነት ባያመልጡም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በፍጥነት ነው ከጥቃቱ በኋላ ከአፍጋኒስታን የሚመጡ የተለያዩ የጥገኝነትም ይሁን የቪዛ ጥያቄዎች በፍጥነት ጉዳያቸው እንዳይታይ ያደረጉት። ይህ ከአፍጋኒስታን እንደመጣ የሚናገርለት ላካንዋል የተባለው የአፍጋኒስታን ዜጋ ከአራት ዓመት በፊት ነበር ሀገር አሜሪካን የረገጠው። ከአፍጋኒስታን ካቡል እጅግ ጥድፊያ በተሞላበትና አሜሪካንም አዋርዷል በተባለበት መልኩ የአሜሪካ ጦርና ሌሎች የአሜሪካ ሠራተኞች ከስፍራው ለቀው በሚወጡበት ሰዓት ከአሜሪካ ጦር ጋር የሰሩ ታሊባንም ያጠፋናል ብለው የሰጉ የአፍጋኒስታን ዜጎች እኛንም ውሰዱን ብለው ጥሪ ሲያቀርቡ የነበሩት። ይህን ተከትሎም የወቅቱ የአሜሪካ ፕሬዝዳንት ጆ ባይደን ኦፕሬሽን አላይስ ዌልካም ኦ ኤ ደብልዩ የተሰኘ ልዩ ፕሮግራም የነደፉት ይህ ፕሮግራም አጋሮቻችንን እንቀበላቸዋለን፣ ከታሊባን ጥቃትም እናስመልጣቸዋለን የሚል ሐሳብ ያለው ነው። እናም በአውሮፕላኑ መውጣት የቻሉትን ከያዙ በኋላ መውጣት ያልቻሉትን ደግሞ በኋላ ላይ እንዲወጡ አደረጉ። የዛሬው ጥቃት ፈጻሚም በዚህ መንገድ ነበር ከሀገር አሜሪካ የወጣው። እነዚህ አፍጋኒስታን ዜጎች በአሜሪካ መቆየት የሚችሉበትን ጊዜ ያህል እንዲቆዩ ልዩ ቪዛም ተሰጥቷቸዋል። ጆ ባይደን ፈቅዶላቸው ከአፍጋኒስታን ጥርግርግ ብለው የመጡትን ሰዎች በተመለከተ አንድ ባንድ ጉዳያቸውን መመልከት አለብን ብለዋል የአሜሪካው ፕሬዝዳንት ዶናልድ ትራምፕ ማን ወደዚህ እንደመጣ እንኳን በአግባቡ ሳይጣራ ነው ከአፍጋኒስታን ምድር በርካቶች አሜሪካን የረገጡት የሚሉት ዶናልድ ትራምፕ ለሀገራችን የሚያስገኘው ጥቅም እንኳን በነ ባይደን በቅጡ አልታየም ብለዋል። በአሜሪካ የሀገር ውስጥ ጸጥታን የሚቆጣጠረው ሆምላንድ ሴኪዩሪቲ በበኩሉ በትንሹ ዘጠና ሺህ የሚሆኑ የአፍጋን ዜጎች በጆ ባይደን ልዩ ፕሮግራም መሠረት አሜሪካን ረግጠዋል። ከነዚህ ውስጥ ታዲያ በቅርቡ የተሠራ ጥናት እንደሚያመላክተው በትንሹ 55 የሚሆኑ የአፍጋኒስታን ዜጎች ከሽብር ጋር በተገናኘ በሽብርተኝነት ተጠርጥረዋል። በገቡበት ሰዓት የተጠረጠሩም ነበሩ። ከገቡም በኋላ ተጠርጥረው እነዚህ በሽብር ይፈልጋሉ የተባሉ አሉ። ከ20 ዓመት ቆይታ በኋላ የአሜሪካ ጦር ድንገት ከካቡል ሲወጣ፣ ታሊባንም ዋና ከተማይቱን ሲቆጣጠር፣ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ጆ ባይደን ሀገራችንን አዋርዷታል ከሚሉባቸው ምክንያቶች መካከል አንደኛውና ዋነኛው ነው። ሩሲያም ዩክሬንን ልትወር የቻለችው እንዲህ አይነቱን ዝርክርክነት በዋሽንግተን ስላየ ነው። እኔ ቢሆን ኖሮ አይደፍራትም ነበር ማለታቸውም የሚታወስ ነው። ወደ ሩሲያና ዩክሬን ጉዳይ በዚሁ ስናመራ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪ ወደ አሜሪካ መጥተህ ትራምፕን አታገኝም መባላቸው ድንጋጤን ፈጥሮባቸዋል። ድንጋጤው ከኪየቭ አልፎ ብራሰልስም ደርሷል። ከኔቶ አካባቢ የሚሰጡ አስተያየቶች ደግሞ ሩሲያ ምን አገባት ዩክሬን ኔቶ ውስጥ ትግባ አትግባ ማለት አትችልም እያሉ የሚናገሩ ባለስልጣናት በዝተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዜሌንስኪን በዋይት ሀውስ አላገኛቸውም ማለታቸውን ተከትሎ ከበድ ያለ ውጥረት እየተፈጠረ ይገኛል። ምክንያቱም ዶናልድ ትራምፕ ሰላም ስምምነቱን በተመለከተ ዜሌንስኪ ምን አይነት አቋም እንዳላቸውና በጉዳዩ ላይ ያላቸውን ጥርት ያለ ሀሳብ እንዲገልጹላቸው ይፈልጋሉ። ይህ ከመሆኑ በፊት ሀሳቡን አሻሽልልን፣ ነጥቦቹን አመቻምችልን የሚለውን ነገር ከዜሌንስኪ አንደበት መስማት አይፈልጉም። እናም ወይ ፈርም ወይ ተወው የሚል ዲፕሎማሲ እየተከተሉ ይገኛሉ። ዶናልድ ትራምፕ ሁለቱም ወገኖች ስምምነቱን ቃኝ ተውታል የሚሉት ዶናልድ ትራምፕ እንዲህ አይነቱን ንግግር ከዜሌንስኪ ጋር ማድረግ አልፈለጉም። ይልቁንም ልዩ ልዑካቸውን ስቲቭ ዊትኮፍን ወደ ሞስኮ ልከው ከፑቲን ጋር እንዲነጋገሩ ይፈልጋሉ። ለዜሌንስኪም ሰዎች ልክ ያለሁ ለፑቲንም ሰዎች እልካለሁ። በተረፈ ከመሪዎቹ ጋር ልዩ በሆነ ሁኔታ አልነጋገርም ያሉ ይመስላሉ የአሜሪካው ፕሬዝዳንት። ይህ እንደተጠበቀ ሆኖ የአሜሪካዊ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለዩክሬን የደህንነት ዋስትና የምንሰጣት ስምምነቱን ከፈረመች በኋላ ነው ብለዋል። ስምምነቱን ከመፈረሟ በፊት ግን እንዲህ አይነት የደህንነት ዋስትና እንሰጥሻለን የሚል ቃል ካፋችን አይወጣም ብለዋል ማርኮ ሩቢዮ። እናም ስምምነቱን እንድትፈርም ዩክሬን ላይ ጫና እያሳደሩ ይገኛሉ። ዩክሬን ደግሞ ቀደም ብላ ስምምነቱን ከመፈረሟ በፊት ዋስትናውን ትፈልገዋለች። ማንም እንደ አሜሪካ ሆኖ ሊከላከልልኝ አይችልም ብላ የምታምነው ዩክሬን ከአውሮፓ ይልቅ ዋሽንግተንን ትመርጣለች። ይህንን ደግሞ የዩክሬኑ ፕሬዚዳንት ቮሎዲሚር ዜሌንስኪም አልሸሸጉትም። በአሜሪካ መጠን ሊከላከልልን የሚችል ኃይል የለም ብለው ቃል በቃል ተናግረዋል። የአሜሪካ የውጭ ጉዳይ ሚኒስትርም ፕሬዚዳንትም በተመሳሳይ መንገድ ሄደው ዜሌንስኪን ወይ ፈረም ወይ ተወው እያሉ ይገኛሉ። የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪያስ ደግሞ ዩክሬን ግዛቷን ለቃ እንድትወጣ መደረግ የለበትም እንዲህ አይነቱ ንግግር አደገኛ ነው ሲሉ አስጠንቅቀዋል። ሌሎቹንም ነጥቦች የምትፈርመው የደህንነት ዋስትና ሲሰጣት መሆን አለበት። በተለይ ደግሞ አሜሪካ የደህንነት ዋስትናውን መስጠት አለባት ብለዋል። የጀርመኑ የመከላከያ ሚኒስትር ኔቶም የአውሮፓ ሕብረትም በዙሪያው ስለሚደረግ ነገር በደንብ ማወቅና መደራደር አለበት ሲሉ ፒስቶሪያስ ጨምረው ገልጸዋል። በሌላ በኩል የፔንታገኑ ባለሥልጣን ስለ ሩሲያ የተናገሩት ነገር መነጋገሪያ ሆኗል። ዳን ድሪስኮል የፔንታገኑ ወሳኝ ባለስልጣን ከሰሞኑ በኪየቭም ተገኝተው የዩክሬንን ባለስልጣናት ያገኙት የትራምፕ ልዩ ሰው ኪየቭ ትሸነፋለች ከማለትም አልፈው ሩሲያ ታሸንፋለች እንዳሉ ተሰምቷል በዘወርዋራ ሩሲያ ታሸንፋለች ማለታቸው ተሰምቷል ኒውዮርክ ታይምስ ይዞት የወጣው መረጃ እንደሚጠቁመው እኒህ ባለስልጣን ሩሲያ ከፍተኛ አደጋ መጣል የሚችሉ ሚሳኤሎችን በገፍ እያመረተችና እያከማቸች ነው ይህ ደግሞ ለዩክሬን አደጋ ነው ብለዋል ይህንንም ለአውሮፓ ሰዎች፣ ለራሷ ለኪየቭም ጭምር በማስረጃ አስደግፈው መናገራቸው ተሰምቷል። ከጊዜ ወደ ጊዜ ቁጥሩ እየጨመረ እየተጠራቀመ ነው ያሉት የሩሲያው ሚሳኤል ጉዳይ ዩክሬንን ክፉኛ ሊያሳስባት እንደሚገባ አስጠንቅቀዋል። ዩክሬን ትመታለች፣ ትወቃለች፣ አደገኛ በሆነ ሁኔታም እስከናካቴው አደጋ ውስጥ ልትገባ ትችላለች ብለዋል ዳን ድሪስኮል። መልእክቱ ደግሞ በሚገባ ለብራሰልስ እንደተላለፈና የብራሰልስ ሰዎችም ነገርየውን በጥሞና እየተመለከቱት እንደሚገኙ ኒውዮርክ ታይምስ ዘግቧል። የኔቶ ሰዎች ግን በአደባባይ እንዲህ አይነት ነገር አይናገሩም። የኔቶ ዋና ጸሐፊ የሆኑት ጀነራል ማርክ ሩት ዩክሬን ከሩሲያ ጋር ሰላም ብታወርድ እንኳን ለረጅም ዓመታት ጠላታችን ሆና ትቆያለች ብለዋል። የኔቶን ጉዳይ በተመለከተም ሩሲያ ምናገባት ኔቶ ውስጥ ግቢ አትግቢ የምትለው ይህንን የምንወስነው ዩክሬንና እኛ ነን ብለዋል። ነገር ግን መሬት ላይ ያለው እውነት እርሳቸው በሚሉት ደረጃ እንዳልሆነ ልባቸው ያውቀዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ ላይክ፣ እና ሼር በማድረግ የተአማኒ የፈጣንና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።